ኤችአይቪ ካለበት ሰው ጋር ግንኙነት ቢኖራችሁ ኦር ሴክስም ሊሆን ይችላል፣ አርጋችሁ ቢሆን ኤችአይቪ እንዳይዛችሁ ልታደረጉ ትችላላችሁ። አሁ ደግሞ አለው ኤችአይቪ እንዳይዛችሁ ማድረግ ይቻላል። እንዴት ናችሁ? ሰላም ናችሁ? ፋርማሲስት ከሪ ይባላሉ። ዛሬ እስቲ እንዴት አንድ ሰው በተለያየ መንገድ ለኤችአይቪ ቫይረስ ኤክስፖዝድ ሊሆን ይችላል ማለት ሊጋለጥ ይችላል በተለያየ መንገድ። ለምሳሌ በተለያየ አደጋ ምክንያት ኤችአይቪ ካለበት ሰው ደም ጋር ተነካክቶ ሊሆን ይችላል። ስለት ያሉ ነገር ወቅቶት ሊሆን ይችላል። ያው ኮመን እና ብዙ ሰው ደግሞ የሚጠቃበት ኤችአይቪ ካለበት ሰው ጋር የሴክሹዋል ኢንተርኮርስ ቢያደረግ ደግሞ ሴክስ አድርጎ አጋጣሚ ያለፉ እንደሆነ ባዶ አድርጎ ሊሆን ይችላል። ተደፍሮም ሊሆን ይችላል። ኤች አይ ቪ እንዳይዞ ማድረግ ይቻላል ማለት ነው። አብዛኞቻችሁ ይሄን ነገር አታውቁትም። አብዛኛው ሰው ለኤች አይ ቪ ተጋልጣችሁ ኤች አይቪ እንዳይዛችሁ ማድረግ ይቻላል። እሱ ምንድን ነው? በሳይንሱ አጠራር ፖስት ኤክስፖዠር ፕሮፊላክሲስ ይባላል ወይ ደግሞ ፒኢፒ ይባላል። በዚህ መንገድ አንድ ሰው ኤች አይ ቪ ካለበት ሰው ጋር ግንኙነት ሊሆን ይችላል። ኤች አይ ቪ ፖዚቲቭ ከሆነ ሰው ጋር ተገናኝቶ ሊሆን ይችላል። በተለያየ መንገድ ለኤች አይ ቪ ከተጋለጠ በኋላ የሚሰጥ ቫክሲን ኦር ክትባት አለ ማለት ነው። ይሄ የሚሆነው ግን በሶስት ቀን ውስጥ ኦር በሰባ ሁለት ሰዓት ውስጥ ግንኙነት አድርጋችሁም ሊሆን ይችላል። ለኤች አይ ቪ ቫይረስ እንደተጋለጣችሁ ሰባ ሁለት ሰዓት ሳይሞላችሁ ነው ማለት ነው። ይሄንን ክትባት መውሰድ ወይ ደግሞ መድኃኒት መውሰድ ያለባችሁ ማለት ነው። ይህን መድኃኒት በሰባ ሁለት ሰዓት ከወሰዳችሁ ኤች አይቪ እንዳይዛችሁ ማድረግ ይቻላል ማለት ነው። ማወቅ ያለባችሁ ምንድን ነው ሰባ ለምሳሌ አንድ ሰው አንድ ሴት ተደፍራ ሊሆን ይችላል ተደፍራ ልክ እንደተደፈረች ወደ ጤና ጣቢያ ወር ደግሞ ሊሆን ይችላል ቶሎ ሄዳ ይህን መድኃኒት መጀመር አለባት ማለት ነው። መድኃኒቱ ለአንድ ወር ነው የሚሰጠው። ፒ ባላል ፖስት ኤክስፖር ፕሮፍላክሲስ ማለት ነው አንድ ሰው ከኤችአይቪ ለኤችአይቪ ቫይረስ ከተጋለጠ በኋላ የሚሰጥ መድኃኒት ነው ማለት ነው። ይህንም መድኃኒት ከወሰደ በኋላ ከኤችአይቪ ቫይረስ ሙሉ ለሙሉ ነፃ ሊሆን ይችላል ማለት ነው። ስለዚህ ይሄን አውቋችሁ ሁላችሁም ለኤችአይቪ በተለያየን መንገድ ልትጋለጡ ይችላላችሁ። ቆማችሁ ማልቀስ ሳይሆን አሁን አብዛኛው ሰው ተደፍሮ ሊሆን ይችላል፣ የሆነ ነገር ወቅቶትም ሊሆን ይችላል። ወይኒ በኤችአይቪ ተይዣ ያለው ብሎ ሲያለቅስ ነው የምናየው ማለት ነው። ይሄ ሳይሆን ማድረግ ያለብሽ ወደ አንድ ችግር ከተፈጠረ በኋላ ችግሩ ላይ ፎከስ ማድረግ ሳይሆን ወደ መፍትሄው መሄድ ስለሆነ ስለዚህ ማቀስ ሳይሆን ቶሎ ወደ ጤና ጣቢያ ወር ጤና ተቋም መሄድ ያለባችሁ ማለት ነው። ምንም ምንም መደንገጥ አያስፈልግም። መዳይቱ ለአንድ ወር ነው፣ ተፍቱት ከዛ በኋላ ከኤችአይቪ ኤችአይቪ ካለበት ሰው ጋር እንኳን ጤታችሁ እንኳን ፍሪ ነው የምትሆኑት ማለት ነው። ስለዚህ ቪዲዮ ለሁላችሁም ሁሉም ሼር ቢያንስ አንድ ሰው ብትታደጉ እንኳን አንድ ሰው እንኳን ቢጠቅም ብዬ ነው ይህን ቪዲዮ የሰራሁት ማለት ነው። ስለዚህ ይህን ቪዲዮ ለሁሉም ሼር አድርጉና ይህ አጋጣሚ ማን ላይ እንደሚፈጠር ስለማይታወቅ፣ ስለዚህ ይህን ቪዲዮ ሁላችሁም ሼር እያደረጋችሁ እንድትተባበሩ ጠይቃለሁ። ይመቻችሁ ባይ